የኔ አንደኛ ምርጫ የምለው የመነን ይሄ ነው። ማያም ነው ነጠላው። ዋው የሚባል ነጠላ ነው። በቃ የዚህ ልብስ ነጠላ አሜዚንግ። ጥላቱ፣ ስፋቱ ራሱ ቀሚስ ነው የሚመስለው። ነጠላ ልክ እንደዚህ ነው። ሰላም ጤና ይስጥልን። ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ የገና በዓልን ምክንያት በማድረግ ነጫጭ ልብሶች፣ ለቤተ ክርስቲያን የሚሆኑ ቀሚሶችን ስትሉን ለነበራችሁ እነሱን ይዤላችሁ መጥቻለሁ ማለት ነው። ብትን ጨርቃቸው ምን እንደሚመስል ተሰርተው ደግሞ እናንተ በምትፈልጉት አይነት ዲዛይን አድርገን ሰርተንላችሁ ደግሞ ምን እንደሚመስል እያሳየዋችሁ እየነገርኳችሁ አብሬያችሁ ቆያለሁ። እስከ ቪዲዮ መጨረሻ ድረስ እንድትከታተሉን እንጋብዛለን። አያምረን የለበስኩት? በጣም የሚያምር ነጭ ልብስ ነው። የመነን ዛሬ የማሳያችሁ የመነን ልብሶች እና የመነን እንድትንጨርቃቸው ምን እንደሚመስል ነው እያሳያችሁ አብሬያችሁ የምቆየው ከ8000 ብር ጀምሮ እስከ 15500 ብር ድረስ የዋጋ ሬንጆች በዛ መካከል ያሉትን እያሳየኋችሁ አብሬያችሁ እቆያለሁ ማለት ነው። የኔ አንደኛ ምርጫ ምላው የመነን ይሄ ነው። አያምርም? የትም ቦታ ያላያችሁት ልብስ ነው በእርግጠኝነት። ይህንን ይመስላል። በጣም ነው የሚያምረው። በዚህ ስትነኩት ራሱ ያለው ቴክስቸር በጣም ውብ የሚባል አይነት የቤተክርስቲያን ነጭ ልብስ ነው ማለት ነው። ይህንን ይመስላል። በጣም ነው የሚያምሩ አራት አርብ ነው ዙሪያው ሲሰራ በጣም በቆንጆ ሁኔታ እናንተ በምትፈልጉት በአንገት ቅድ፣ ልክ እንደዚህ እንደምታዩት አራት ማዕዘን፣ በቪ ኖርማል ቢ፣ አራት ማዕዘን እያደረግን እንሰራላችኋለን ማለት ነው። ነጠላዋ ደግሞ ችን ትመስላለች ዲዛይኗ ከቀሚሱ አነስ ያለ ዲዛይን ይኖረዋል፣ የነጠላው ማለት ነው። ቆንጆ ትልቅ ነጠላ ነው። እንደዚህ እንደምታዩት አጣፍታችሁ ስትለብሱት ለበስብ ሊያደርጋችሁ የሚችል ቆንጆ ነጠላ አለው ማለት ነው። እንደተለመደው ስንሰራላችሁ ከስር ደብል እናደርገዋለን። መነኑ እንደዚህ እንደምታዩት መነኑ ደብል ነው የሚሆነው። ከዛ ስር ደግሞ ሳተን ገበር እንጠቀማለን ማለት ነው። ሶ መነን መደረብ ለልብሱ ጥንካሬ አግዘዋል ማለት ነው። በምትፈልጉት አይነት ያንገት እንዳድርገን እንሰራላችኋለን። ይህንን የሐበሻ ቀሚስ እኛ ጋር በ14 ሺህ ብር ብቻ ነው የምታገኙት። ሶ ስክሪንሾት እያደረጋችሁ የወደዳችሁትን ኦርደር ማድረግ ትችላላችሁ። ሰፋ ያለ ጊዜ ደግሞ ብትሰጡን ቆንጆ ሆኖ ለመሰራው ፕሪፈር እናደርጋለን ማለት ነው። ይህኛውስ አያምርም? ዩኒክ ወጣ ያለ አይነት ነጭ ልብስ ነው። እንደዚህ እንደምታዩት እንደዚህ አይነት ስትራክቸር አለው። በጣም ነው የሚያምረው። ሰፋ ያለ ጥለት ነው ማለት ነው። እዚህ ጋር መስቀሎቹ በጣም ውበትን ሰጥተውታል። መስቀሎቹ እስከ ታች ድረስ አይወርዱም። እዚህ ጋር ያቆሙና እዚህ ጋር ደግሞ ሌላ ዲዛይን ይኖረዋል ማለት ነው። ልክ እንደዚህ እንደምታዩት በጣም በሚያምር ሁኔታ አራት አርብ ነው እንደተለመደ፣ ዳብል መነን አድርገን ከስር ሳተን ገበር አድርገን በቆንጆ በሚያምር ዲዛይን እንሰራላችኋለን ማለት ነው። ነጠላው ዋው የሚባል ነጠላ ነው። በቃ የዚህ ልብስ ነጠላ አሜዚንግ ጥላቱ ስፋቱ ራሱ ቀሚስ ነው የሚመስለው ነጠላ ልክ እንደዚህ እንደምታዩት ይሄ ቀሚስ የነጠላው ጥለት ነው። ሰፋ ያለ ጥለት አለው ማለት ነው። ርዝመቱ ትልቀቱ ደግሞ በጣም ቆንጆ ነው። ሲለበስ ደግሞ ይሄን ይመስላል። ለብሼ ላሳያችሁ እንደሚመስል ነጠላው በጣም ቆንጆ ነጭ ልብስ ነው። ቆንጆ የሀበሻ ቀሚስ እኛ ጋር በ15500 ብር ነው የምታገኙት ማለት ነው። ይሄን የሀበሻ ቀሚስ ነው ቆንጆ ነጠላ ነው። እኔ በጣም ከምወዳቸው ነጭ ልብሶች መካከል አንዱ ነው። ዩኒክ የሚባለው የብዙ ሰው የሚለብሰው አይነት ያልሰጠም አይደለም። ለየት ማለት ከፈለጋቸው ምን መጠላቸዋለሁ። ዋጋው አስራ አምስት ሺ አምስት መቶ ብር ብቻ ነው። እችኛውን በጣም ነው የምታምሩት። ይህንን ይመስላል። ጠምሱ በጣም ነው የሚያምሩት። ታች ላይ እንደዚህ መስቀሎቹ በጣም ውበትን ሰጥተውታል። በጣም የሚያምር ቆንጆ የቤተ ክርስቲያን የሚሆን ልብስ ነው። አርቡ ትልቀቱ በጣም ነው የሚያምሩ። ልክ እንደዚህ እንደምታዩ ትልቅ አርብ ነው ያለው። ይሄ ደግሞ አራት አርብ ዙሪያ ሆኖ ሲሰራ በጣም ለቀሚሱ ውበትን ያላብሰዋል ማለት ነው። ቆንጆ ደግሞ ትልቅ ነጠላ አለው። ነጠላው ደግሞ እንደዚህ ትልቅ ነው። ጥለቱ ራሱ ከቀሚሱ አይተናነስም። ልክ እንደዚህ እንደምታዩት በጣም ነው የሚያምሩት። ይሄ ቀሚሱ ነው። ይሄኛው ደግሞ ነጠላው በጣም ወንዶ ትልቅ ነጠላ አለው ማለት ነው። ይሄኛውን ደግሞ ይኛውን የሐበሻ ቀሚስ ደግሞ እኛ ጋር በ13500 ብር ብቻ ነው የምታገኝ። በጣም ነው የሚያምረው። ሰው እየደወላችሁ እስክሪንሹት እያደረጋችሁ ደግሞ ዋትስአፕ ላይ ወይም ቴሌግራም ላይ ብትልኩልን ከሀገር ውጭ ያላችሁ ተስተመሮቻችን ሰርተን ከምትፈልጉት ጊዜ ያላችሁበት ቦታ እናደርሳለን ማለት ነው። በዲኤችኤልና በሆሳ ቤት አማራጮች ያላችሁበት ድረስ መላክ እንችላለን። እችኛዋን ልብስ አታምር ነው። በጣም ነው የምታምሩ ፈርጥ ነው የማይመስለው እዚህ ጋር ኖርማሊ በሸማኔ የተሰራ ዲዛይን ነው ማለት ነው። በጣም ነው የምታምሩ የአርቡ ስፋት በጣም ቆንጆ ነው። ልክ እንደዚህ እንደምታዩት አራት አርብ ነው። በዚህ መልኩ ደግሞ አድርገን እንሰራላችኋለን። እንደተለመደው ደብል መነን አድርገን ከዛ ደግሞ ከስር ሳተን ገበር ተጠቅመን በቆንጆ ሁኔታ ተሰርቶ አልቆለት። ይሄንን የሐበሻ ቀሚስ እኛ ጋር 12500 ብር ብቻ ነው የምታገኙት። ነጠላው ትልቅ ነው፣ እንደዚህ እንደምታዩት ቆንጆ ትልቅ ነጠላ አለው። ተሰፍቶ ተቋጭቶ አልቆለት ነው እጃችሁ የሚደርስ። ሁሉንም ለቤተ ክርስቲያን የሚሆኑ ልብሶችን እኛ ጋር ስታዙ ሻሽ በነፃ እንሰጣችኋለን ማለት ነው። ነጭ ሻሽ በመንን የተሰራው ጭቅላታችሁ ላይ የምታስሩት እሱንም እንሰጣችኋለን ማለት ነው። ይሄኛውን ዲዛይን ከዚህ በፊትም ማሳይቻችሁ ነበረ። አሁንም ድጋሜ ያሳያችኋለሁ። በጣም ብዙ ካስተመሮቻችን የሚወዱት አይነት ስትራክቸር ያለው የሀበሻ ቀሚሳችን ነው ማለት ነው። እንደምታዩት በጣም ነው የሚያምረው። ጽድት ያለመንን የአርቡ ስፋት ትልቅ የሆነ አራት አርብ የሆነ ቆንጆ ደግሞ ትልቅ ነጠላ ያለው የሀበሻ ቀሚስ ነው ማለት ነው። ይህንን የሀበሻ ቀሚስ ደግሞ እኛ ጋር በአስር ሺህ አምስት መቶ ብር ብቻ ነው የምታገኙት። ነጠላው ይህንን ይመስላል። ቆንጆ ነጠላ አለው ዲዛይኑን በጣም ነው የሚያምሩ እናንተ በምትፈልጉት የአንገት ቅርጽ በምትፈልጉት የጥልፍ አማራጭ እኛ ጋር በአስር ሺ አምስት መቶ ብር ብቻ ነው ይሄንን ቀሚስ የምታገኙት። እችኛዋም ደግሞ አነስ ያለ ጥለት ደግሞ ለምትፈልጉ ከስተመሮቻችን የምትሆኑ አይነት ቀሚስ ነች። እንደዚህ ይችላል አነስ ያለች ጥለት አለቻት ማለት ነው። ይህንን ይመስላል ሲንክል የምትባል አይነት የሀበሻ ቀሚስ ነች። በጣም ነው የምታምረው ማቴሪያሉ ሁሉም ነገር ጽድት ያለ መነን የተዘጋጀ ጨርቅ ነው ማለት ነው። ቆንጆ ቆንጆ ልብሶች ናቸው። ዛሬ የማሳያችሁ ነጠላው ይህንን ይመስላል። በጣም ቆንጆ ትልቅ ነጠላ አለው ሰፈን ሊያደርገን የሚችል እንዳልኳችሁ ደግሞ ሻሽ አብሮ ኮምፕሊት አብሮ ይሰጣችኋል። እችን የሐበሻ ቀሚስ ደግሞ እኛ ጋር በአንድ ሺህ አምስት መቶ ብር ብቻ ነው የምታገኛት። በጣም ነው የምታምረው። ሰው የደወላችሁ ኦርደር ማድረግ ትችላላችሁ ብቻኛው የሀበሻ ቀሚስ በጣም ነው የምታምበው። አነስ ያለ ጥለት ያላት የሀበሻ ቀሚስ ነች። እንደዚህ እንደምታዩት እዚህ ጋር መስቀሎቹ እንደዚህ አይነት ቅርጽ ነው ያላቸው። የቤተ ክርስቲያን ጉልላት አይመስሉ? እንደዚህ አይነት ስትራክቸር ያለው የነጭ ልብስ ነው ማለት ነው። የአርቡ ስፋት በጣም ትልቅ ነው እንደዚህ እንደምታዩት። የመነኑ ጥራት፣ በዛ ላይ ደግሞ እኛ በጣም በቆንጆ የስቴትና የጥልፍ አማራጭ ቆንጆ አድርገን ስንሰሩት ቆንጆ የሚባል የሀበሻ ቀሚስ ነው ማለት ነው። ቆንጆ ስለተነጠላም አለው አንድ ላይ ይህንን ደግሞ የሀበሻ ቀሚስ እኛ ጋር በ9500 ብር ብቻ ነው የምታገኙት። ሰው እየደወላችሁ ኦርደር ማድረግ ትችላላችሁ። ይችኛዋ ደግሞ ደረጃ የሀበሻ ቀሚስ ነች። ጥለቱ ልክ እንደዚህ እንደምታያት ደረጃ አለው። በጣም ነው የምታምሩት። ካስፈለገ ደረጃዎቹ መሃል ላይ ጥልፎች ይጠለፋሉ። እዚህ በፊትም አሳይታችሁ ነበረ። ጥልፉ ተጠልፎ 10500 ብር አስገባላችኋለሁ። በዛ የተሰራው ጥልፍ ሳይጠለፍ ደግሞ ኖርማሊ ደግሞ፣ እቺ ሲምፕሏ ደግሞ 8500 ብር ብቻ ነው እኛ ጋር የምታገኙት። ጠላ ሻሽ አንድ ላይ ኮምፕሊት ሆኖ እኛ ጋር በ8500 ብር ብቻ ምንም ሳይጠለፍበት ጥልፍ ሲኖረው ደግሞ በ10 ሺህ 5 መቶ ብር እኛ ጋ ታገኝታላችሁ ማለት ነው። ታች ደረጃ ስላላት ነጠላዋም ደግሞ ልኬዝችን አይነት ደረጃ ተጠቅመናል። ቆንጆ ነጠላ አለው። እየደወላችሁ ኦርደር ማድረግ ትችላላችሁ። ይሄኛው ደግሞ ኖርማሊ ልሙጥ ምንም አይነት ነገር የሌለው ይሄኛው በወርቀ ዘቦና በሳዋተር ሽርብ ሆኖ ሚክስ ሆኖ የተሰራ ነው ነዶ ነው ማለት ነው። እንደዚህ ደግሞ ምንም አይነት ጥልፍ ሳይኖረው ደግሞ ሲምፕል ሆኖ ደግሞ መልበስ ለምትፈልጉት ይሄኛው ደግሞ በ8500 ብር ብቻ እኛ ጋር ታገኙታላችሁ ማለት ነው። የደውላችሁ ኦርደር ማድረግ ትችላላችሁ። ይሄኛው ያሳየኋችሁ ወርቀ ዘቦና ሳቧ ሚክስ ነው። ይህኛው ደግሞ ሳቧ ብቻውን ደግሞ እያላችሁኝ ለነበራችሁ ሳቧ ብቻውን ልሙጡ ኦርደር ማድረግ ለምትፈልጉ ከስተመሮቻችን ደግሞ ይህኛው ሌላ አማራጭ ሆኖ 8500 ብር ብቻ ነው እኛ ጋር በልሙት ከአንበቱ ላይ እዚህ ላይ ይጠለፋል። ነጠላ ማሻሽ አንድ ላይ ኮምፕሊት ሆኖ 8500 ብር ብቻ ነው እኛ ጋር የምታገኙት። ስለዚህ የደወላችሁ ኦርደር ማድረግ ትችላላችሁ። ችኛ ልብሳችን ደግሞ በጣም ብዙ ከስተመሮቻችን የወደዳችኋት ሲምፕል የምትባል አይነት የሐበሻ ቀሚስ ነች። እንደምታያት በጣም ነው የምታምረው። ዲዛይኗ በጣም ነው የምታምረው። ዋጋዋ ደግሞ እጅግ ተመጣጣይ ስምንት ሺ ብር ብቻ ነው እኛ ጋር የምታገኙት። ሰው የደወላችሁ ኦርደር ማድረግ ትችላላችሁ። የዚህ ልብስ እንትኑ ምንድን ነው ነጠላዎቹ ከሌሎቹ አንጻር የዝችኛው አነስ የማለት ባህሪ ያላት ኦፍኮርስ ሰውነታችንን ሸፈን ለማድረግ የሚሆን ነው፣ ግን ከሌሎቹ በአንጻር የዝችኛዋ ነጠላ አነስ ትላለች ማለት ነው። ሰዎችን የሐበሻ ቀሚስ እኛ ጋር በስምንት ሺ ብር ብቻ ኦርደር ማድረግ ትችላላችሁ። ነጠላዋስ ትለብስ ትችላላችሁ። እንደዚህ አድርጋችሁ ማለት ትችላላችሁ ማለት ነው። እየመጣችሁ ማቴሪያሎችን አይታችሁ ኦርደር ማድረግ ለምትፈልጉ አድራሻችን አዲስ አበባ ሾላ ገበያ ለምንም ይመርካት የገበያ ማዕከል ሁለተኛ ፎቅ መቶ አምስት ቁጥር ላይ እንገኛለን። ሰው የደወላችሁ መምጣት ትችላላችሁ። ይሄኛው ደግሞ በልሙጥ ሆኖ እዚህ ጋር በወርቀ ዘቦ ስትራይፖች አሏችሁ። የተወሰነ ደረጃም አለው በጣም የሚያምር ቆንጆ የሐበሻ ቀሚስ ነው። እንደዚህ እንደምታዩት በሲምፕል አድርጋችሁ አንገቱ ላይ እና እጁ ላይ ብቻ ተጠልፎ መሰራት ይችላል። እንደዛ ሲሰራ ስምንት ሺ አምስት መቶ ብር ብቻ ነው እኛ ጋር። በዚህ ጋር ደግሞ መስቀሎቹ ደግሞ አልፎ አልፎ ጣል ጣል ተብሎ ሲጠለፉ ደግሞ በአስር ሺ አምስት መቶ ብር ብቻ ይህንን ቀሚስ እኛ ጋር ታገኙታላችሁ። ነጠላቸው በጣም ቆንጆ ቆንጆ ትልልቅ ነጠላ ነው ያላቸው ማለት ነው እነዚህ ሳይሰፋ ሳይቆጥ ይሄንን ያክላለ ርዝመቱ። ሲሰፋ ደግሞ በጣም ነው የሚያምረው። የአርቡ ትልቀት ኖርማሊ ሰውነታችንን ሸፈን ሊያደርግ የሚችል ነጠላ ነው ማለት ነው። ሰው ይሄንን የሐበሻ ቀሚስ ምንም ጥልፍ ሳይኖረው በስምንት ሺህ አምስት መቶ ጥልፍ ሲኖረው ደግሞ በአስር ሺህ አምስት መቶ እኛ ጋር ማግኘት ትችላላችሁ። መነኖቹ ጽድት ጽድት ያሉ መነኖች ናቸው። እንደምታዩት ቆንጆ ቆንጆ ልብሶች ናቸው ማለት ነው። ይሄ ራሱ ነው ለጊዜው ሁለት ፍሬጃችን ላይ አለ። ጸጉሩ ደግሞ ማዘዝ ለምትፈልጉ ቀደም ብላችሁ ብታሳውቁን ለሸማኔ አሸምነን አንድ አይነት ቆንጆ ቆንጆ ልብሶችን እኛ ጋር ማግኘት ትችላላችሁ ማለት ነው። የገና በዓል እየደረሰ ነው። ስለዚህ ነጫጭ ልብሶችን ኦርደር ማድረግ ሐሳብ ያላችሁ ተሰመሮቻችን ይሄንን ቪዲዮ ካያችሁ በኋላ ደውሉልን፣ ጻፉልን በዋትስአፕ እና በቴሌግራም አማራጭ እናንተን ለማስተናገድ እኔ ሁሉ ጊዜም ስልካችን ከፍት ነው። ቪዲዮን ስለዚህ ስለተከታተላችሁ እጅግ አድርገን እናመሰግናለን። በያላችሁ በሰላም